ድሮም እኮ ንጹሃንን የነካ ዋጋ እንደሚያስከፍለው የታወቀ ነው። ዳኒ እንግዲህ በራሱ ባመጣው በተቀለበለበው ነገር ዋጋ እየከፈለ ይገኛል። ሰላም ሰላም ውዴ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ዳኒ ብሩኬ እንደዛ መሬት ላይ ሲጠፈጥፈው ሲያንከባልለው ብሩኬን አንዳች ነገር አላደረገውም ግን እረሙን እንደዛ ቅጥቅጥ አድርጎ ደብድቦት ነበረ ማለት ነው። ትናንትና ይቅርታ እያለ ይገኛል። እረሙ ይቅርታ እኔ እኮ ሰይጣን አሳስቶኝ ነው፣ በፍቅሩ አብጄ ነው። ከዛ ሶሲን ስለማፈቅራት አለ። ደግሞ ያፈቅርከውማ ሀይሚን ነው ወረኛ ሀይ ሚን ጠብ ርግፍ ብለህ አፍቅረሃት ነበረ። ከዛ ግን አልሳካ ሲልህ እንደገና ለመና ገባሃና፣ የብሩኪ አምላክ የብሩኪ አምላክ ገና አንተማ ያንከባልልሃለን። ነው ብሩኬ፣ እንደዛ እየተመላለሰ ይቅርታ ሲልህ አልቀበልም ብለህ ዝል ዝል ዝል ሲያደርግ ነበረ። አሁን ተመለሰ ይቅርታ ጠየቅ። በጣም ነው ደስ ያለኝ እኔ። እረሙ ደግሞ ቀጠቀጠው ላችኋለሁና፣ በጣም የሚገርም ነው። ዋጋው እዛው በዛው እየተከፈለለት ነው። እና ሌላው ደግሞ ማለት ነው፣ ሀይሚን አሁን ከቅዱስ ውጭ ደግሞ ከሌላ ጋር ለማምጣት ከላይ ከታች እያላችሁ ነው። በጣም የምትገርሙ ሰዎች ናቸው። አንድ ጨፈሬ የራስ ደግሞ አምጥተው ከዛ ጋር እየለጣጠፏት ነው። እሱም ነገ ደግሞ ሀይሚዬ ምናምን እያለ ዩቲብ ላይ ይመጣል ማለት ነው። እናንተ ግን በቃ ሀይሚን ከሰው ጋር መለጠፍ አይሰለቻችሁም እንዴ? እንዴ የሀገሩን ሁን ወንድ ሁሉ እንድታገባ ነው እንዲህ ፍላጎታችሁ? ጉድ ኮሎ ቅዱስን ደግሞ ከመቾ ሰሞኑ ኬኬ ኤች ኬ ኤች ኬ ስትሏል ነበር እንዴ። እና ከዚህ ጋር የለጠፍኩት አዲስ አማቻችን ነው የሀይሚዬ ባል የሚሆነው እነሱ ናቸው ያሉት። እንግዲህ እሱ ሙዚቃ በለጠፈ ቁጥር ማለት ነው ወስዶ የሷን ፎቶ የለጠፉትና በቃ ባልሽ ነው ምናምን እያሉ ያወራሉ። እና በዚህ አጋጣሚ ደግሞ የሀይሚና የብሩኬ ነገር በጣም ካሯል ቤተሰብ በጣም አደጋ ላይ ናቸው አሁን ላይ ማለት ይህ ትልቅ ሰው ገብቶ ካላስታረቃቸው በቃ እነሱ መነጋገር አይፈልጉም። ግን ለግል ሲያናግሯቸው ኩሽ ነው የሚሉት። ለግል ሲያናግሯቸው እሺ ይላሉ፣ ነገር ግን ሲገናኙ ደግሞ ደማቸው ይፈላል። ስለዚህ ወይ ጋሽዬ ወይ ሙሽ መጥቶ ካላስታረቋቸው አይታረቁም። እንደዚህ ሆኖ እኔ የነሱ ነገር ወይ አልቆረጠልን ወይ እነሱ አልታረቁ። በጣም ግራ ነው የሚያጋባውና ማለት ሰው እኮ ከተጠላላ ምናምን ለምን ይተያያሉሽ? በቃ አንፈልግም አንፈልግም ከተባባሉ ሲጠሩ ለማን ለማን ጉዳይ እንደሆነ የታወቀ ነው። ግን ሲጠሩ ይመጣሉ፣ ብርኬም ይመጣል፣ ሀይሚም ትመጣለች። ለምንድነው ከዚህ ጋር ሰውን ማደንዘዝ፣ ህዝብን ማደንዘዝ ምን ይሉታል? ና ለማንኛውም አሁን ድምጽ መሆን ያለባችሁ እሙሽ መታ እንድታስታርቃቸው ነው። ከዛ ውጭ አይታረቁም ተብለዋል ሲጀመርም